ከኤሌክትሪክ መኪኖች መስፋፋት ጋር ተያይዞ በጣም በብዙ ሲነሱ ከነበሩ ጥያቄዎች መካከል አንደኛው ቴስላ ይበልጣል ወይስ ቢዋይዲ ይበልጣል የሚለው ጥያቄ ነው። ይህንን ጥያቄ ዝም ብዬ ከመሬት ተነስቼ አላነሳውትም። አንድ እውነተኛ ታሪክ በዓለም አቀፍ ደረጃ እያነጋገረ ይገኛል። ታሪኩም ከወደ ሜክሲኮ አንድ የቢዋይዲም የቴስላም ባለቤት ሁለቱም መኪኖች ያሉት ግለሰብ ሀሳብ ሰጥቶ በድረገጾች በጣም እየተንሸራሸረ ይገኛል ይህ ግለሰብ ቢዋይዲን መረጠ ወይስ ቴስላን መረጠ የሚለውን እናያለን። ከራሱ ልምድ አንጻር ሁለቱንም መኪኖች እንደ መንዳቱ ሀሳቦችን አጋርቷል። በጣም ጥሩ አድርጌ አቅርብላችኋለሁ። ሰላም፣ እንደምን አላችሁ የተከበራችሁ የቻናል ቤተሰቦች፣ እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራ እና ልናወጋ እዚህ ተገናኝተናል። በጣም ወሳኝ የሚባሉ መረጃዎችን ለእናንተ አስተላልፍላችኋለሁ። በይበልጥም ከኤሌክትሪክ መኪኖች መስፋፋት ጋር ተያይዞ የኤሌክትሪክ መኪኖች መረጃዎችን ከቅርብ ጊዜ ወዲህ በደንብ በተከታታይ እያቀረብኩላችሁ ይገኛል። ምናልባት በቲክቶክ ጆርናሊስት ጎሳ ብላችሁ ሰርች ብታደርጉ ሁላችሁም ታቁኛላችሁ። ስለዚህ በዋናነት ከዚህ ጽሑፍ በመነሳት ቢዋይዲን እና ቴስላን እናወዳደራለን። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። ማወቅ ያለባችሁ ነገር አንድ ነገር አለ ብዬ አስባለሁ። ፕሮግራም የምሰራላችሁ ዩቲዩብ ቪዲዮዎችን ቲክቶክ ቪዲዮዎችን የምሰራላችሁ በገለልተኝነት ነው። ለመሆኑ ቢዋይዲ የተሻለ ነው ወይስ ቴስላ የተሻለ ነው? በጣም አነጋጋሪ ጉዳይ ነው። ጽሁፉም የሚነሳው ቢዋይዲን እና ቴስላን በማወዳደር ነው። ነገር ግን እኔ እነዚህን ሁለት የመኪና አምራቾች በሶስት መሰረታዊ ነጥቦች በደንብ አርጌ ለማስረዳት ሞክርና፣ በጽሁፉ ላይ የተገለጸውን የትኛውን መኪና እንደመረጠ የማሳወቃችሁ ይሆናል በቅድሚያ ግን ከታሪክ አንጻር ቢዋይዲንና ቴስላን እስኪ እንመልከታቸው። ምክንያቱም ታሪካቸው በጣም መሰረታዊ ነገር ነው። የስራ ልምዳቸው በጣም መሰረታዊ ነገር ስለሆነ ማንኛውም ሰው ስራ ሊቀጠር ሲሄድ መጀመሪያ የሚጠይቀው ነገር የስራ ልምድ አለህ የሚለው እንደመሆኑ እኔም ቢዋይዲንና ቴስላን ከዛ አንጻር እመለከትላቸዋለሁ። የመጀመሪያ የምጀምራላችሁ በቢዋይዲ ነው። ቢዋይዲ በ1995 እንደ ኤሮፓውያን አቆጣጠር በቻይና የተመሰረተ አንድ ትልቅ ካምፓኒ ነው። ካምፓኒውን ስራውን ሲጀምር ቀጥታ በመኪና ምርት አለ ስራውን የጀምረው፣ ነገር ግን ስራውን የጀምረው አጠቃላይ የስልክና የኮምፒውተር ባትሪዎችን በማምረት ነው። ከዚህ በመቀጠል ቢዋይዲ ወደ መኪና ምርት የገባው በ2003 ዓመተ ምህረት ነው። ሌላው ማወቅ ያለባችሁ ነገር ምንድን ነው? ቢዋይዲ በ2003 ወደ መኪና ሲገባ ቀጥታ ፉል ኤሌክትሪክ የሆኑ መኪኖችን በማምረት አይደለም የጀመረው። ይህም የጀመረው በፕለጊን ሃይብሪድ በሆኑ መኪኖች ነው ስራውን የጀመረው ማለት ነው። ቀጣይ ደግሞ መሰረታዊ የምላቸውን ሶስት ነጥቦች እያነሳሁን ከቴስላ አንፃር ዲስከስ እናደርግባቸዋለን። የመጀመሪያው ከሌሎች ካምፓኒዎች በምን ይለያል የሚለው ነው በዚህ ስር ሁለት ወሳኝ ነጥቦች አሉ። አንደኛው ቢዋይዲ በባትሪ ምርት ልምድ ያለው በኤልኤፍፒ ባትሪ፣ በተለያዩ የባትሪ ቴክኖሎጂዎች ልምድ ያለው ካምፓኒ እንደመሆኑ ባትሪን ራሱ ማምረቱ በጣም እንደ መልካም ጎን እና ከሌሎቹ ካምፓኒዎች በልዩ ሁኔታ የሚያሳየው ነው። ሌላኛው ደግሞ ፕለጊን ሃይብሪድ መኪኖችንም በስፋት ማምረቱ፣ የኤሌክትሪክ መኪኖች ላይ ብቻ ፎከስ ወይም ስታክ ያለመሆኑ፣ ይህ እንደ መልካም ጎን የሚወሰድለት ነው ቢዋይዲ የቴስላን እመጣላቸዋለሁ። ሁለተኛው ነጥብ ደግሞ ምንድን ነው? የገበያ ሁኔታ ነው። ቢዋይዲ በጣም በዓለም አቀፍ ደረጃ እንደምታውቁት በጣም እየተስፋፋ ያለ ነው። በዓለም አቀፍ ኢንሳይቶች ራሱ ከ2023 ጀምሮ በተለይም እየተስፋፋ የመጣና ከቴስላ ጋር የመፎካከር ነገር የታየበት ነው። በእርግጥም በ2023 እና በ2024 በጥቂቱም ቢሆን ቴስላ የተሻለ የሽያጭ ሁኔታ ነበረው በዓለም አቀፍ ደረጃ ማለት ነው። ነገር ግን በ2025 ቢዋይዲ ከቴስላ የተሻለ የሽያጭ ሪከርዶችን አሳይቷል። ይህንን የምላችሁ ደግሞ ፉል ኤሌክትሪክ የሆኑ የባትሪ ቴክኖሎጂ የሚጠቀሙ መኪኖችን በተመለከተ ነው። ቢኢቪ ባትሪ ኤሌክትሪክ ቬይክል የሚባሉትን የቴክኖሎጂ አይነቶች ብቻ ኮንሲደር ስናደርግ በ2023ና 24 ቴስላ ይሻል ነበር። በ2025 ግን በአጠቃላይ ቢዋይዲ ቢኢቪ በተመለከተ ከቴስላ የበለጠ ሽያጭ አስመዝግበዋል ማለት ነው፣ በዓለም አቀፍ ደረጃ። ስለዚህ በሽያጭ ደረጃ በብዛት የተሸጠ መኪና ነው። እንደውም በቅርቡ ዜናዎች እንደሚያሳዩት ቢዋይዲ በሁለት ዓመት ውስጥ ብቻ ቢዋይዲ ሲገልን ብቻ ብቻ አንድ ሚሊዮን መኪና በመሸጥ በጣም ባለፈው ክብረ በዓል ሁላ አዘጋጅቶ ነበራል። ስለዚህ ብራንዱ በጣም የታወቀ ነው። የገበያ ሁኔታውም በጣም ጥሩ ነው። ብዙ ሰዎች ይህንን መኪና አሁን ላይ እንደ ትሬንድ ነው እየገዙት የሚገኙት። በቅርብ ጊዜም ወደ ኢሮፕ ገብቷል። ሶስተኛው ነጥብ ደግሞ የቻናል ቤተሰቦች ዋጋ ነው። እንደምታውቁት ዋጋ በጣም ወሳኝ ነገር ነው፣ ለውድድርም አመቺ ነው። ስለዚህ ዋጋውን ስንመለከት ከሌሎቹ የካር ብራንዶች በጣም በርካሽ ዋጋ ደረጃ የምናውቀው መኪና ነው። ነገር ግን እንደዛው ደግሞ ኤክስፔንሲቭ የሆኑ መኪኖችም አሉት። ግን ከሌሎቹ ካር ብራንዶች አንፃ ሲታይ ቢዋይዲ በዋጋው በጣም እርካሽ የሚባል ነው። የዋጋ ሪሊያቢሊቲን ስንመለከት ግን BYD በጣም ሪሊያቢሊቲ የወረደ ነው። አብዛኛውን ጊዜ ኮምፕሌኖችን በቻይና የሚሰጡትን ኮምፕሌኖች ብንመለከት የቢዋይዲ መኪኖች ገዢዎች የሚሰጧቸው ኮምፕሌኖች በብዛት መኪናውን ከገዙት በኋላ BYD ወዲያው አብዴት ስለሚያደርግ እና መኪኖቹ ላይ የዋጋ ቅናሽ በብዛት ስለሚያደርግ የገዛችሁት መኪና ምናልባት ዋጋው በጥቂት ጊዜ ውስጥ ሊወርድ ይችላል፣ አስተማማኝ አይደለም ማለት ነው። በዋጋ ደረጃ ግን በርክሰት ደረጃ ግን የቢዋይዲ መኪናን በዓለም አቀፍ ደረጃ የሚፎካከር በጭራሽ እስካሁን አልተገኘም። የተከበራችሁ የቻናል ቤተሰቦች አሁን የሚሄድላችሁ ወደ ቴስላ ነው። ቴስላም በታሪክ አንጻር ወይም ልምዱን ስንመለከት እሱም ልክ እንደ ቢዋይዲ ወደ መኪና ምርት የገባው በ2003 ነው። የመጀመሪያውን መኪናም ደግሞ ለገበያ ያቀረበው በ2008 እንደሆነ ታሪክ ይናገራል ማለት ነው። ሲጀምር የተመሰረተበት ዓላማ ምንድን ነው? ሀይ ፐርፎርማንስ ያላቸው የኤሌክትሪክ መኪኖችን ለዓለም ማስተዋወቅ ነው። በነገራችን ላይ እንደሁም የኤሌክትሪክ መኪኖች በሌክዠሪ ደረጃ እንዲታዩ በጣም ሰፊ አስተዋጽኦ አድርጓል የሚባለው ቴስላ ማለት ነው። ስለዚህ በሌክዠሪ ደረጃ ሃይ ፐርፎርማንስ የሆኑ የኤሌክትሪክ መኪኖችን በማምጣት የሚታወቅ ካምፓኒ ነው። ኦኬ እስኪ እንደ ቢዋይዲ ቴስላንም በሶስቱ ነጥቦች እንመልከተው። የመጀመሪያው ከሌሎቹ መኪኖች የሚለየው ምንድን ነው ነው አንደኛው ፐርፎርማንስ እና ጥራት ነው። በተለይ የአሜሪካ መኪና እንደመሆኑ ይህንን መኪና የያዘ ሰው በአስተማማኝነት ጥርጥር የለውም፣ በፐርፎርማንስ ጥርጥር የለውም። ይህ በጣም የታወቀ ነገሩ ነው። የቴስላ ወሳኝ ነገር ፐርፎርማንስ እና ጥራት ሴፍቲ ነክ ነገሮች ነው ሌላኛው ደግሞ ቴክኖሎጂ ላይ ያለው ፓተንት ነው ፓተንት አለው ለምሳሌ ቢዋይዲ የባሲ ቴክኖሎጂዎችን ያመርታለን እንዳል ነው ቴስላ ግን በቃ በቆርቋሪ ደረጃ የሚታሰበው የኤሌክትሪክ መኪኖች ላይ ማለት ነው ለምሳሌ አውቶ ፓይለት ሰልፍ ድራይ የሚሉ ቴክኖሎጂዎች ባለቤት ነው በነገራችን መስራችም ነው የፈጠራ ባለቤትን ነው ቴስላ ስለዚህ በዚህ ደረጃ ልንረዳው ይገባል። ቴስላ አውቶ ፓይለት የሚለውን ቴክኖሎጂ የፈጠረ መሆኑን ማወቅ ይኖርባችኋል። ሰልፍ ድራይቭ የሚሉትን ነገሮች በበላይነት በዓለም አቀፍ ደረጃ እየመራ የሚገኝ ካምፓኒ ነው። ይህ መልካም ጎኑ ነው። ሁለተኛው ነጥብ ምንድን ነው ደግሞ? የገበያ ሁኔታ ነው። የገበያ ሁኔታውን ስንመለከት በጣም ጥሩ የሚባል የገበያ ሁኔታ አለው፣ በተለይ በዩሮፕ እና በአሜሪካ እንዲሁም በተለያዩ ሀገራት በኢትዮጵያ ቢሆን በሌግዠሪ ደረጃ መኪናው ጥሩ ተቀባይነት አለው ጥሩ ገቢ አለው ተብሎ ይታሰባል። ነገር ግን በኢሮፕ ከቅርብ ጊዜ ወዲህ እንደምታስታውሱ ትንሽ ተቃውሞ በፖለቲካ ምክንያት አሳይቶ ነበር። ነገር ግን አሁን እንግዲህ ኤለን መስክ ስልጣኑን ከለቀቀ በኋላ ነገሮች እየተስተካከሉ ይመስላሉ። በኢሮፕ እንደሁም ተበልጦ ነበረ፣ በቢዋይዲ አንዳንድ ስቴቶች ላይ የተወሰነ ብልጫ እያሳየ ነው መልሶ ማለት ነው። ስለዚህ በሽያጭ ደረጃም ጥሩ የሚባል ነው። እስከ 2024 አለምን ቢኢቪ ወይም ባትሪ ኤሌክትሪክ ቤክል በተባሉት የኤሌክትሪክ መኪኖች አለምን እየመራ የመጣ ካምፓኒ እንደሆነ ማወቅ አለብን ማለት ነው። የገበያ ሁኔታውን በጣም አስተማማኝ ነው። ሶስተኛው ነጥብ ምንድን ነው? ቢዋይዲ ያነጻጸርንበት ዋጋ ነው። ከዋጋ አንጻር ከተመለከት ነው የቴስላ መኪኖች በጣም ውድ የሚባሉ ህዋጋ የሚጠራባቸው መኪኖች ናቸው። ነገር ግን የዋጋ ሪሊያቢሊቲ አስተማማኝነት ግን በጣም ያለው መኪና ነው። በምሳሌ አድርጌ የቴስላ እና ቢዋይዲን የዋጋ አስተማማኝነት ላስረዳቸው። ለምሳሌ ቴስላ ሞዴል ስሪ በ2023 ይሸጥበት የነበረው ዋጋ 40 ሺህ የአሜሪካን ዶላር ነበረ። አሁን ላይ ግን የሚሸጥበት ዋጋ ወደ 39 ሺህ የአሜሪካን ዶላር ነው። ስለዚህ ብዙም ቅናሽ የለውም። ሪሊያቢሊቲ ሪሴል ቫሊዩ በጣም አሪፍ ነው። በዋጋ ደረጃ ሲታዩ ማለት ነው። ብዙም አልቀነሰም ያን ያህል። የኤሌክትሪክ መኪኖች ላይ ያለው ቅናሽ ብዙም አላጠቀውም የቴስላ መኪኖች ላይ። ይሄ በጣም የታወቀ ነገር ነው። ዝም ብሎ ከመሬት ተነስተው እንደ ቢዋይዲ ዋጋ የመቀነስ ነገር አይታይባቸው። ይህም ለከስተመር የሚሰጡትን ቦታ የሚያሳይ ነው። ቢዋይዲ ጋ ግን ከመጣችሁ በጣም በቅርብ ጊዜ ራሱ ሶስት ጊዜ የዋጋ ቅናሾችን አድርገዋል በሜይ ላይ ደግሞ በጣም ሁላችሁም እንደምታውቁት ቅናሽ አድርጓል። በ22 መኪኖች ላይ የዋጋ ቅናሽ አድርጓል። ከ10 ፐርሰንት እስከ 34 ፐርሰንት በመኪኖች ላይ ዋጋ ቀንሷል፣ በግልጽ ማለት ነው። ይህ ነገር በተለይ በቻይና ያለውን የዋጋ ጦርነት ቀስቅሷል። ግን ከተጠቃሚዎች አንፃር በጣም ብዙ ኮምፕሌኖች ናቸው የታዩት እንደውም በቻይና አንድ ትልቅ ዌብሳይት አለ። ይሄ ኮምፕሌን የሚደረግበት ማለት ነው። ሀገራችን ላይ እንደዚህ አይነት ነገሮች ብዙ አይታወቁም እና በሚቀጥለው ፕሮግራሚ ላይ እሰራላቸዋለሁ ስለ ፎሬስ ስቶሮች አንድ ፕሮግራም ለመስራት አስቤ ያለው ዛሬ ማለት ነው እና ስለዛ በዛ ላይ ዌብሳይትን የሚጠቁማቸዋለሁ ስለዛም ጉዳይ የተወሰነ ልጠቁማቸው ወዳለሁ። በዛ ላይ ፕሮግራም አሁን ሰዓትን ለመቆጠብ ወደዚህኛው ሀሳብ ልመለስ። ስለዚህ በቻይና ካሉ ኮምፕሌኖች በጣም ብዙ ኮምፕሌን መኪናውን ከገዛ ነው በኋላ ሪሴል ቫሊው ወረደብን የሚል እና መኪናውን ከገዛ ነው በኋላ ዋጋ ለምንቀነሳችው መኪናውን ከገዛም በኋላ እኛም ዋጋችን ወረደ። ምክንያቱም አንደኛ ቢወልዲ በጣም ቶሎ ቶሎ አብዴት ያደርጋል መኪኖች። ለምሳሌ ቢዋይዲ ሴገልን ሁለት ሺ ሃያ አምስት ላይ ሁለት ጊዜ ነው አብዴት ያደረገው ቢዋይዲ ሴገል። ስለዚህ አዲስ አብዴት ሲመጣ የቀደመው ብራንድ ዋጋው መውረዱ አይቀርም። በዛ ላይ ደግሞ ምን ይጨምርባቸዋል? የዋጋ ቅናሽ ያደረገ ቢዋይዲ ግን 2023 ላይ ትሸጥ የነበረው ከ12 ሺህ ዶላር እስከ 14 ሺህ ዶላር ነበር። ትሸጥ የነበረው አሁን ግን ወደ 7700 ዶላር ገብታለች። እንግዲህ ምን ያህል እንደቀነሰ አስብ። ስለዚህ የዛን ጊዜ መኪናውን የገዛ ሰው ምን ያህል ዋጋው እንደተፈጠፈጠበት ቴስላን ወደ ደግሞ ስትመለከቱት 40 ሺህ የአሜሪካን ዶላር የገዛ ሰው አሁን 35 36ም 39 ነው ዋጋ ወረደ ቢባል ብዙም ላይ ማስተማማኝነት ላይ በዋጋ ደረጃ ብዙም የሚታማ አይደለም ቴስላ ማለት ነው። ለመሆኑ ከሁለቱ መኪኖች የትኛው የተሻለ ነው? ግለሰቡስ የትኛውን መረጠ? የሚለውን ደግሞ አሁን ላነሳላችሁ ወዳሉ። ነገር ግን ከዛ በፊት እናንተ የራሳችሁን ሀሳብ ስጡኝስ። ወደ ተነሳውበት ሀሳብ ልመለስላቸው። የተከበራቸው የቻናል ቤተሰቦች ግለሰቡ ቴስላን መረጠ ወይስ ቢዋይዲን መረጠ? በመጀመሪያ ደረጃ ግን ያሉትን መኪኖች ልንገራቸው። በቴስላ ደረጃ ሞዴል ስሪ ነው የነበረው በቢዋይዲ ደረጃ ደግሞ ሶንግ ፕላስ ዲኤምአይ ሃይብሪድ መኪና ነበር የነበረው ግለሰቡ። ስለዚህ ከሁለቱ አንጻር ሲያነጻጽር የእሱ ምርጫ የነበረው ቢዋይዲው ነው። እንደውም ቴስላውን ለልጅ ልጅ የሰጠዋለው አሁን 16 ዓመት ነው ሲል ተናግሯል። ለመሆኑ የእናንተ ምርጫ የትኛው ነው? ቴስላ ይበልጣል ወይስ ቢዋይዲ ይበልጣል? ሰላም።